ፊነ አዎ፣ ምን ታመጫለሽ? ለወንድሜ ከዚህ በኋላ በእናንተ ሴራ ምንም ነገር እንዳያደርግ እየነገርኩት ነበር። ምንድን ነው የምታወዱ? ዴቭ አመንኩት። ፍቅር ለወራሽ ዴቭ ሙት መነኝ። እኔ ምንም ያደረግኩት ነገር የለም። እማዬ ነች ሁሉንም ነገር የወሰነችው። ፍቅር፣ አትዋሽ። እናትሽ ከዚህ ቤት አዴ እንድትወጣ ያደረገችው አንቺ በሞላሻት ወሬ ነው። አንቺ ቀን ምን አይነቱ አቃጣሪ ነሽ? እዛ ነው ኦልጋል ደርሰሽ ከመጣሽ በኋላ ምላስሽ ይረዝሟል። ምንም ዋጋ ለሌለው ነገር አትጨቃጭቁ ፍቅር ደግሞ አፍሽን ሞልተሽ እንደዚህ አትከራከሪ። ቢያንስ ጥፋትሽን መኝሽ። ተዋት ወንድሜ። በግድ ሰው ካልወደደኝ ብሎ እንደዚህ ይደረጋል እንዴ? በቃ ወንድሜ አይፈልግሽም። ለምን እዛ ሄደሽ ቢዘሽን አፈልጊም። ሊዱ አፍሽን አትክፈች። እውነቱ ሲነገረሽ ነው እንደዚህ ምትንጨረጨሪ ውሸታው። ፍቅር ምን እያደረግሽ አሰማት። ምን እንደምታወራ ሊዱ፣ እንደ በፊትሽ ብትሆኝ ይሻልሻል። ምንም ትበልሽ ምንም። እሺ፣ ሁለተኛ ቴሌ እጅሽ ማንሳት አደለም እንዳትናገር። አደይ ላይ ያደረግሽ ነገር ይበቃል። እኔ ናነግሽን ፍቅር ቆይ ጠብቅ ይባል ሰራልሽ እሺ ሊዱተይ እኔን እሱ ፊት እንደዛ አስታመነጫ ጭቅኝ የነበረ እስኪ አሁን ማን እንደሚያድንሽ እናያለን። አንቺ አቃጣሪ አንቺ ፍቅር ልገኝ እያሳመምሽ ነው። ምን ሽ እናያመምሽ እዚህ ጋ ነው ፍቅር ልገኝ ጭንቅላት የመላጣ ነው የማደርግሽ እሺ ምን እያደረግሻት ነው? ሌላ ያንተ ባል መጣልኝ ኩገላ የነበርች እብድ አንተ አይመለከትህም። የለም ለምንድን ነው የማይመለከተኝ? ሊዱ እኮ ናት ሊዱ እኮ ነች ነው ያልከው የለ። እኔ እስከማውቀው ድረስ ለሊ ነበረች አንተ ፍቅረኛ ነውስ። ከመቼ ወዲያ ነው ሊዱ የአንተው ሽማ የሆነችው? ፍቅር፣ ተሳሳትኩ። አዎ ተሳስተሻል። የሚያምሽ ከሆነ ሂጂ ናት፣ አይሽ ትሰሚኛለች። ፍቅር፣ እኔ ባርኮት ወይ ዴቭ አይደሉም። ከኔ ጋር ባትሳፈጭ ይሻልሻል። እሱማ አንተን አክብሬ አጠገብ ድርሽ ብዬ አላውቅም ነበር፣ ግን ለሊዱ ደረባለሁ የምትል ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንድትናችሁ ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሪ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው ውዶች። ይሄ ስለምትከታተሉኝ፣ ላይክ ሸር ስለምታደርጉልኝ ይገልባል አድርጌ አመሰግናለሁ ማለት ነው። እና ዛሬ ደግሞ ይዣላችሁ የመጣሁት አዝናኝና አስተማሪ የሆነው አዴ ድራማ በክፍል ስልሳ ሶስት ይጀላችሁ መጥቻለሁ። ውዶችዬ ባለፈው ለማስታወስ ያክል በክፍል ስልሳ ሁለት ያቋረጥ ነው ናኦል ወደ ኤላ ቤት ሄዶ ኤላ አስጠንቅቆት ነበር። ከአሁን በኋላ ወደ ቤቴ እንዳትመጣ ብሎ ለለምለም ነግሯት ነበር እና ኦል እኔ ቤቴ ላይ እንድመጣ አልፈልግም፣ ከአሁን በኋላ ቤቴ ላይ እንዳይመጣ እቀናለሁ ብሎ አስጠንቅቋት ነበር። ባለፈው የመጣው አደይ እያለች ነው። አሁን ግን አደይም አልነበረችም፣ ኤላም አልነበረም። ልሊ ለብቻዋ እያለች እሱ መጣ ማለት ነው እሱ ከዛ አንተ ምን ልታደርግ መጣ? አለችው እየፈራች ማለት ነው። አይ ምንም አዲ እኮ የለችም አዲ እኮ ሄዳለች አለችው። አይ አዲ ፈልጌ አይደለም የመጣሁት ፈልጌ ላንቺ ነው አላት። እንዴ ምን ምን ፈለግከኝ? አለችው። አረፍ በል ተጫወት ማለት አይ አይቀድምም አላት። እና በቃ ችግር የለውም እና ምግብ እሰራልሃለሁ አሁን ምግብ በልቶ ወጣ። ኤላ ይደብረዋል፣ ባለፈው ኤላ ደብረዋታል አለችው ማለት ነው። እሱ ደግሞ እንዴ ለምንድን ነው የሚደብረው? ለምን ይደብረዋል አሉት። እንዴ እሱ እኮ ፍቅረኛዬ ነው። ለእኔ ፍቅረኛዬ ስለሆነ የምወደው ፍቅረኛዬ ስለሆነ ለማን መጣ ብሎ ነዋ አንተ እኮ ምንም አይደለም አለችውም። እንዴ ጓደኛሽ እኮ ነኝ ጓደኛሽ መሆን አልችልም? አይ እኔ ከአሁን በፊት ጓደኛይም ፍቅረኛይም ባሊ ባሌ ምስ ነው፣ ከሱ ውጭ ሌላ ጓደኛ የለኝም እንድኖረኝም አልፈልግም። የወንድ ጓደኛ አለችው ማለት ነው ውዶች። አይ እና ለምን ተቆጣሽ? አይነት ሽኮ ያስታውቃል አላት። እኮ አሁንም እውጣልኝ አለችው። ከዛ እሱም በቃ ችግር የለውም እወጣለሁ። አንድ ነገር ልንገርሽ ይሻላል። እሺ ንገረኝ አለችው። እኔ እንደ አደይ እህቴ ስለማሽ ነው ችግር የለ ካፍልሽ ብዬ የመጣሁት ብሎ ሊሄድ ስል ከዛ ተጸጸተች እሷ ማለት ነው። እና ነኦል አለችው። አለችው አቤት ብሎ ስም እና አለችው ስመለስ መለስ ይቅርታ አድርግልኝ። እኔ እኮ ኤላ ስለምደብረው ነው እንጂ እንደዚህ እንደከፋ አስቤ አይደለም። ፈልግ አይደለም አለችው። አይ ችግር የለውም አላት። ከዛ አንድ ለነገ አንድ ነገር እነግርሻለሁ አይነጨፍኝ አላት። ከዛ አይነሱ ተጨፍነው በእጇ ኤላ መጣ ማለት ነው። ወዶች ኤላ በጣም እሷም በጣም ደነገጠች። ኤላም በጣም ተናደደ ለሱ አንቆ ገፍትሮ አስወጣው ማለት ነው። ለናኦ ለምን መጣ ብለው ማለት ነው። አክሮፖ ስለነበረ እና ለእሷም ለምን እዚ ላይ ለምን ይመጣል ብሎ ሲይዛት በቃ እንዴ አንተ አንደ ከልዱ አንደ ከበዛ ተቃቅፈ እያገኘሁ ነበር እንደዛ አልኩ አለችው። እና ከእኔ ጋር እየተወዳደርሽ ነው እንዴ አላት። አይ እኔ ከአንተ ጋር እየተወዳደርኩ ሳይሆን እኔ ለአንተ እንዳመንኩ አንተም ለኔ ማመን አለብሃ አለችው። ከዛ ካአሁኑ በኋላ እዚ ቤት እንዳይገባ ይህ ሰውዬ ለኔ አይመችኝም ስላልኩሽ በቀዝ ቤት እንዲገባ አልፈልግም፣ ማላት ማለት ነው። እሺ ብላ ተስማሙ። ተስማሙ ዳዊት ደግሞ ለቤዛ አነቃት። በአንቺ ምክንያት ነው፣ አንቺ ዋሽችሽ፣ ለእኔ ስለተናገርሽኝ ለአዲስ ስለተቆጥኋት ነው አዴ ከቤቴ የወጣችሁ፣ አዴ ከቤቴ የወጣችሁ ባንቺ ምክንያት ነው ብሎ አንቆ ሲይዛት፣ መጣ ኤላ ገላግላቸው። ኤላም ጨምሮ ምናላት፣ አዎ ቤዛ እውነትን ወደብ አንቺ ልክ አላደረግሽም። ለምን ትዋሻለሽ? ባልሆነ ነገር ባልተደረገ ነገር ዋሽሽ። እቺ ምስኪን ሰራተኛ ክብር አስወጣሻ፣ ታላት ማለት ነው። ሰሞኑን እንደዚ ለሱ አስቤ ነው እንጂ ኮ እንደዚህ ይሆናል ብዬ አላሰብኩም ማለቸው ዳውትም ሳሎን ላይ ሄሎ ስቀመጥ ልዱ ደግሞ እንደፈል እንደለመደችው እየጨፈረች እየዘፈነች ሄድፎን አድርጋ ሄድፎን አቀማት ማለት ነው። አንቺ አትቅበጪ አላት ማለት ነው። እንዴ ወንድሜ እስኪ መቸ ነው በዚች አደይ እንደዚ እንደዚህ ይሁን ከእንደዚህ ይት የምትደበረው፣ እንዴ ከሆነ በኋላ እቺ ፍቅርም ይሁን አደይም ትሁን ከቤት አስወጣቸው ከሆነ በኋላ ደግሞ ስመታው መሆን ተወው። ምክንያቱ ለአደይ የውሸ የውሸ የውሸ ታሞቹ ውሸት ሰምታ ነው የተቆጣት። ስሜታው አትሆን ብላ እየመከረችው እያለ ፍቅር መጣች ማለት ነው ፍቅር ምናለች ይህ አቤት ፍቅር ስትይ ሰማሁሽ ልብል እያማሽኝ ነበር አለቻት ተሳስተሻል አልሰማች ማለት እየሰማሁሽ ነው እያማሽኝ ነበር እኮ አለቻት አሁ ምን ታመጫለሽ ከአሁን በኋላ ወንድሜ አይፈልግሽም ወንድሜ ከአሁን በኋላ ወንድሜ አጠገብ ላይ እንዳትደርሺ አለቻት ማለት ነው አንቺ ውሻ ምን አልሽ ብላ ስታንቃት፣ ዳዊት ደግሞ አንቺ ፍቅር ምን ለማድረግ እየሞከርሽ ነው? ከአሁን በኋላ መምታት ይቅርና አጠገቧ ላይ እንዳትደርሺ እህቴ ላይ እንዳትደርሺ። አሬ ላይ የለመድሽው ደግሞ ወደ እህት የመጣሽ እንዴ አላት። አየ እንዴ እያያት አደል እንዴ እያለችኝ ያለችው ዴ አለችው። ይበቃሻል አላት። እናንተ እኮ ትላልቆች ናችሁ፣ ሁሌም ጭቅጭቅ ብሎ ትቷቸውም ሲሄድ ፍቅር ጸጉሯ ያዘቻት ማለት ነው። አንቺ ውሻ ልምድ ነው እንደዚህ፣ ወንድምሽ አይተሽ ነው እንደዚህ የምትቀባጠሪው ስትላት፣ እሷ ደግሞ አንቺ ሰ ልቀቅኝ፣ ልቀቀኝ እያመመኝ ነው ስትላት፣ አየሽ የደ ፍቅርም እንደዚህ ነው እያመመኝ ያለው እንደዚህ ነው እያደረገኝ ያለው እያለቻት እያለ ኤላ መጣ ማለት ነው። ኤላ ምን አላት? አንቺ ምን እያደረግሽ ነው አላት። አየህ ላይ አንተ ባትደርስልኝ እኮ ገድ ላይ ነበር ጸጉር ወጣ ገድ ላይ ነበር እኮ አለችው። አንቺ ፍቅር ምን እያደረግሻት ነው? አላት እንዴ ምን አገባ? አለችው። ይልኳናት ልድ እኮናት ስላት እና ልልናት ፍቅረኛ መሆን ማውቀው እንዚ ልዱ ልዱ ሙሽማ ናት እንዴ? አለችው ማለት ነው። እሱም አንቺ ጠነኛ ካልሆንሽ ሄደስታይ አልበለዚያ እኔ ባረኩና ዳውት የለመርሽው እኔ ላይ የዚ ላይ መጥተሽ አትቀባጥሪ እኔ እነሱ አይደለሁም አላት፣ ማለት ነው። እሷ ደግሞ እስካሁን አክብርህ ነበር፣ ካሁን በኋላ ግን እንደዚ ስላልክ አላክብርህም ብላ ትታወጣች ማለት ነው። እንዲ አብደለች እንዲ ምን ሆና ነው ብሎ ስላት ላይ በጣም ነው የማመሰግነው ብላ ተነስታ ሳመችው ማለት ነው። ልጁ ይዝዋት ወጣ ማለት ነው። እሱም እና ይዝዋት ወደ ቤቱ ሄደ። ዳይመንድና ንጉስ ደግሞ እንደ ለመር ጎዳና ላቸው ተቀምጠው እያለ አዴ ማለት ነው። እየተንደረደረች ከፍቅር ቤት ወጥታ ስራ እንዳስገባቻት ነው የምታስበው ልሌ ግን አባቷ እያፈላለጋት ስላየችው፣ ተመልሳ እየሮጠች ወደ ንኤላ ቤት ልትሄድ ስትል ክንጎና ዳይመንድ አገኛት መንገድ ላይ። እንዴ አደይ ማን ነው እየሮጠች እያሯሯጠች ነው ሲሏት፣ አባቴ አይችዋለሁ እዛ ሰፈር አይችዋለሁ፣ አባቴ ለእኔ እያፈላለገኝ ነው ስትል፣ እንዴ ማን ነገረው? እዚ ላይ መሆነች ማን ነገረው አላት። እንንጃ ልጁ ገዛ በቃ ይዙሽ እንዳትጨናንቂ ብሎ ወደ እነ ኤላ ቤት ላኳት ማለት ነው። እና ውድ እሷ ደግሞ እነ ኤላ ቤት ሄዳበት ስታንኳኳ ተመልሳ ማለት ነው ቤት አኳኳች እና እንዴ በቅ ማን ነው? ሲሉ አዴናት። እንዴ አቴ ስራ ላስገባሽም እንዴ አለቻት። አባቴ እነሱ ከእነሱ ስወጣ እና አባቴ አየሁት። ስለዚህ ለዛ ነው የተመለስኩት አለቻት። በቃ ይዞሽ እዚ ላይ ሞንትች ያለሽ ብለው እዛ ቤት አስገቧት ማለት ነው። ቤታቸው እንድትሰራ አደረጓት። እና ከዛ ግን ለምንድን ነው አላት? ኤላ ደብሮት ማለት ነው። እንዴ እንዴ ኤላዬ አለችው ልል አደይ ዝቡ መሆኗ ደበረህ እንዴ ስትለው፣ አይ አልደበረኝም፣ አልደበረኝም የአንቺ ጓደኛ ደለች አልደበረኝም አላት። ከዛ አደይ አደይ ደግሞ ወዶችዬ ያላሰበችው ቤት እያጸዳዳች እያለ ብዙ ፋይል የያዘ የኤላ ወረቀቶች ጠረጴዛ ላይ አስቀምጦት ነበርና እና ውሃ ተደፋበት። ከዛ ኤላም ተቆጣት ማለት ነው። አደይ በጣም ነው የምታሳዝነው። የኔ ምስኪን እና አንጂ ምንድ ነው አእምሮች ምንድ ነው የሚያስበው? በአይንሻሀይም እንዲ ከአሁን በኋላ ከፈለግሽ ገደል ግቢ ህጂ ወደ ቤት ስላት፣ እሷን በጣም ከፋት። የድሮ ክፋትም ነበር ተከፍታ ነበር። እዚ ላይ ስትመጣ ደግሞ እንደዚ ደረሰባት ማለት ነው። በቃ እኔ እድሌ ነው መሰለኝ የሶፌት ማየት እንጂ መረውኛል እና በቃ ወደ እናቴ ቤት እሄዳለሁ። እንዴ እንዴት መከራው በዛብኝ! እናትን ትደልኝ በቃ ወደ ክፍለ ሀገር እሄዳለሁ አለች። ልል ደግሞ እንዴ አዴ ከፋሽን? ዴ በቃ ችግር የለውም እንዴ አላለም። ምንድነው እንደዚህ የምትቋጣት አለችው። በቃ ይቅርታ ጠይቃት አለችው። እሺ በቃ ይቅርታ ይቅርታ አላት። እሷ ግን ይቅርታውም፣ ችግር የለውም ተቀብያለሁ፣ ብላ ትታቸው ወደ ክፍለ ሀገር ሄደች። ወደ እናቷ ቤት አለችው አለ እና ልጁ ደግሞ ከነ ኦልጋ ተያይዛ ምግብ ጋብዘኝ ካልሆነ እኔ ተቀይምሃለሁ፣ አለችው አስቀይሟት ነበር። አንድ ሌሊ አንድ አደይ ስል ሰምተው ማለት ነው። ስለወደደችው ቀንታ ነው መሰለኝ። እና እሱን በቃ ይቅርታ እንዳደርግልህ ምን ላደርግልሽ ስላት ምግብ ጋብዘኝ አለችው። ምግብ ሂዶ ጋበዛት ማለት ነው። ወዱት ገዛ። ዳዊት ደው ብሎሏት በጣም ተቋጥቶ ተቆጣት ማለት ነው ውዶች ይሄ ይመስል ነበር በክፍል ስልሳ ሶስት በክፍል ስልሳ አራት እስከምንገናኝ ላይክ ሸር ሳብስክራብ እያደረጋችሁ ተቀላቀሉ በጣም ወዳችኋለሁ ውድድ ነው ማድረጋችሁ ባይ ባይ